ሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኡሙረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው፣ አልሐምዱላህ። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንደምታዩት እንግዲህ ጨለማ ነው። ትላንትና ጀምሮ እኛ ጋር ኮምቦልቻ አካባቢ፣ ደሴ ምናምን መብራት የለምእና ና እንግዲህ ጨለማ ቢሆንም እንደምንም ብዬ ቪዲዮ ለመስራት ሞክር ያለሁ ማለት ነው። እንዲሁም የቤቴ መጋረጃ አውርጄ ምናምን ነበር በቃ በጣም በሞራል ልሰራ ያሰብኩት ግን አጋጣሚ መብራቱ ቀረ። ማለት ነው ያው ቤት ውስጥ ስለሆነ ትንሽ ጨለም ይላል፣ ግን እንደምንም ግን እንደሚታያቸው እርግጠኛ ነኝ። በጣም የወደድኩት ስራ ስለሆነ ለእናንተ ለማሳየት ነው የመጣሁት። በጣም ነው የወደድኩት፣ በጣም ነው የሚያምረው። እንግዲህ እዚህ ጋር የምታዩትን ከረከቦቱ ጀምሮ ሁሉም የትራስ ልብሶ፣ መጋረጃ ሙሉ ጠገም የአንድ ሰው ነው። የሁሉንም ዋጋ የማሳውቃችሁ ነው የሚሆነው። የምታዩት እንግዲህ መጋረጃ በራሱ የትራስ ልብስ በተሰራበት ጨርቅ ነው የተሰራው። እንዲሁም ከላይ ደግሞ ደግሞ እንደ እስከ ዛሬው በማድረቂያ የተሸበሸበ ወይም የተሰበሰበ ሳይሆን በሸራ ነው የተሰራ። ያው እንግዲህ እኛ ስራዎችን ስንሰራ በከስተመር በደንበኛ ፍላጎት ነው እና እያንዳንዱ ነገር ስለምናሳውቃቸው ሁሉንም ነገር በእነሱ ፍላጎት ነው የምንሰራው። መጋረጃው እንግዲህ እንደምታዩት የራሱ ጨርቅ ነው እያችኋለሁ። በጣም ያምራል። በጣም ሻይን የሚያደርግም ስለሆነ ለመጋረጃ ጨርቁ አያስጠላም በጣም ነው የሚያምረው። እንዲሁም ደግሞ ከውስጥ ያለው ገበሬ የተጠቀምኩት ለብቻው ቢሆንም ግን ከራሱ ጋር ለማመሳሰል በጣም ሞክር ያለሁና በጣም ነው የሚያምረው። የትራስ ልብሱም እንደምታዩት እንዲሁ ጎመኔ ጨርቅ ሆኖ በራሱ አይነት ጨርቅ ሆኖ ግን ከለሩ ሌላ ጎመኔ የተለየ ከለር ነው ተቀላቅሎ የተሰራበት። ረከቦቱም ደግሞ እንደምታዩት እኛ ጋ የተሰራው ረከቦቱም በጣም ያምራል። የሱን ዋጋ የማሳወቃችሁ ነው የሚሆነው። እንግዲህ እዚጋ የምታዩት መጋረጃ ለሶስት ሜትር እንደዚህ አይነት ገበር ተጠቅመን ማለት ነው። ዲዛይን ደግሞ ወገቡ ላይ ብቻ ሳይሆን እግሩም ላይ ከታች ያለው እና የራሱ ሲንጀር የተጠለፈበት ገበሩ ከመጋረጃው ጋር በጣም ተመሳስለው የራሱ የኳሊቲ መጋረጃ ገበር ነው የመሰለው ራስ በራሱን የመሰለው ና በጣም ያምራል። እንግዲህ እዚህ ጋር የምታዩቱ መጋረጃ ለሶስት ሜትር ልክ እንደዚህ አድርጎ ከተሰራ ስምንት ሺ አምስት መቶ ብር ማለት ነው። ጨርቁ በራሱ የትራስ ልብስ የሚሰራበት ይሄ ጨርቅ ለራሱ ውድ ነው። እስከ ዘጠኝ ከሃምሳ የሚሸጥ ነው በሜትር እና ወደ ጎን ሶስት ሜትር ወደታችን ሶስት ሜትር ቁመት ከሆነ እንደዚሁ ሁለት ተከፋች ከነ ገበሩ ስምንት ሺ አምስት መቶ ብር። እዚህ ጋር የምታዩት ደግሞ ረከቦት ረከቦት ትንሽና ትልቅ ያለው በነገራችን ላይ እዚህ ጋር የምታዩት ግን የውሃ ብርጭቆ ማስቀመጫ ራሱ ሰርቪሱ ትንሽ ሰፋ ያለ ነው። ማጨሻዋን በጣም ነው የምታምረው። ረከቦቱም ከፍ ያለ ነው። እኔ አጋጣሚ ትልልቅ ስኒ ነው የተጠቀምኩት እንጂ በትንንሾቹ ቢሆን ብዙ ስኒ ነው የሚይዘው። ስለዚህ ረከቦቱ ከአራት ሺ ብር ጀምሮ እስከ አራት ሺ አምስት መቶ ብር እንደሳይዙ ከኛ ጋር ታገኙታላችሁ ማለት ነው። የትራስ ልብሱ ደግሞ አንዱ ሀባ አራት መቶ ሀምሳ ብር ሲሆን የትልቁ የቤቢዋ ደግሞ ሶስት መቶ ብር እንዲሁም ደግሞ የፍራሽ ልብሱ አንድ ሺ ሁለት መቶ ብር ማለት ነው። ቡና ሱፍራው ደግሞ አንድ ሺ አምስት መቶ ብር የቆሻሻና የሶፍት እቃ ከጨመረ ማለት ነው አንድ ሺ አምስት መቶ ብር ይሆናል። አጠቃላይ እንግዲህ እናንተ የምትፈልጉትን ብዛት ተነግሮኝና እንሻላ በቴሌግራም በኢሞና በዋሳፕ ምላሻችን ፈጣን ነው የሚሆነው። እንዲሁም ደግሞ ከነዚህ ይሄው ራሱ ጨርቅ ሆኖ በሌላ ከለር ከፈለጋችሁ የከለር አማራጮችን ለማየት የቴሌግራም የቻናል ሊንክ አስቀምጥላችኋልሁኝ። ወደ ቻናሉ እየገባችሁ መምረጥ የምትችሉ ነው የሚሆነው። የሁሉንም ዋጋ ዝርዝርን እግሬያችኋለሁ እናንተ የምትፈልጉት ብዛት ማብዛት ነው የሚሆነው ማለት ነው። ረከቦቱ በተለይ በጣም በጣም ነው የሚያምሩ። ልክ የሳዑዲው ረከቦት አሁን በጣም ተወዷል፣ ይህ ጎልደኑ። ስለዚህ ባለን አቅም፣ ሰው ባለው አቅም እንደዚህ አድርጎ ቤት ውስጥ መፈረሽ ይቻላል ማለት ነው። መጋረጃውም እንዲሁ በጣም በጣም ወድጄዋል። በተለይ ገበሩም እስከዛሬ ስንጠቀም የምንጠቀመው ገበር አንድ ህጥ ክብር ነበር የምንጠቀመው። ዲዛይን ምናምን እንደዚህ አይመሳሰልም ነበር፣ ግን አሁን አጋጣሚ ሳገኝ ነኝ ለልጅቱ በጣም ቆንጆ ነው የሆነላት። እናንተም እንደዚህ በተመሳሳይ በትራስ ልብስ በተሰራበት አይነት ጨርቅ መጋረጃ ማሰራት የምትፈልጉ ከሆነ ለሶስት ሜትር ብቻ አይደለም ለሁለት ተኩል ለሁለት ሜትር ከአንድ ተኩል ጀምሮ እስከምትፈልጉት ሜትር የምንሰራ ነው የሚሆነው። እናንተ ብቻ የሚጠበቅባችሁ በውስጥ መስመር የመጣችሁ ማናገር ነው የሚሆነው። ኢንሻአላህ ቀጣይ ደግሞ አዳዲስ ነገሮች እንደዚህ ቪዲዮ እየሰራሁ ይዤላችሁ የምመጣ ነው የሚሆነው። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ፣ እንዲሁም ደግሞ ቻናል ላይ ቤተሰቦች ላይክ፣ ሸር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ ማለት ነው። ቀጣይ እንግዲህ አዳዲስ ነገሮችን ይዤላችሁ እመጣለሁ። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ